ጤና ይስጥልን ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋዬ አይጠግም ነኝ። አብራችሁን ቆዩ። ባቀዱት ልክ የአፈር ማዳበሪያ እንዳልደረሳቸው በማዕከላዊ ጎንደር ዞን የነባሩ ጭልጋና ምስራቅ ደንቢያ ወረዳዎች የግብርና ጽህፈት ቤት ኃላፊዎች ተናገሩም። የግብአት አቅርቦት በተቻለ መጠን በተያያዘላቸው እቅድ መሰረት ለወረዳዎች እያደረሰ መሆኑን የማዕከላዊ ጎንደር ዞን ግብርና መምሪያ አስታውቋል። ዘገባው የተስፋዬ ጋሹ ነው። አምሳሉ አሞኘ እንደሚከተለው ያቀርበዋል። በግብርና ስራ ምርትን ለማሳደግ አርሶ አደሮች ከሚያደርጉት ጥረት ባሻገር ግብአትን በወቅቱ ማቅረብ ምርትና ምርታማነትን ከፍ ለማድረግ ያግዛል። በማዕከላዊ ጎንደር ዞን በዘንድሮ የመኸር እርሻ ዝግጅት ከ620 ሺህ ኩንታል በላይ የዘር ማዳበሪያ ለማቅረብ ታቅዶ ከ300 ሺህ ኩንታል በላይ የአፈር ማዳበሪያ ወደ ዞኑ በመግባቱ ለአርሶ አደሮች እየተሰራጨ መሆኑን የመምሪያው ኃላፊ አቶ ንጉሴ ማለዳ ያስረዳሉ። በፌዴራል እና በክልል ደረጃ ላይ የተፈቀደልን ስድስት መቶ ሀያ ሺ ስድስት መቶ ሰማኒያ ኩንታል የሚሆን የአፈር ማዳበሪያ ነው። እንግዲህ እስካሁን ባለው ደረጃ ላይ ሶስት መቶ አንድ ሺ አራት መቶ አስራ ሁለት ኩንታል የሚሆነው የአፈር ማዳበሪያ ወደ ዞናችን ገብቷል ማለት ነው። ወደ ሁለት መቶ ሰማኒያ አምስት ሺ አራት መቶ ሀያ የሚሆነው የአፈር ማዳበሪያ ደግሞ በወረዳ ደረጃ ላይ ያስገባ ነው። ወደ መሰረታዊ ህብረት ስራ ማህበር የገባው የአፈር ማዳበሪያ ቶታሊ ለአርሶ አደሮች ይደርሷል ማለት ነው። በዞኑ የነባሩ ጭልጋና ምስራቅ ደንቢያ ወረዳዎች ባቀዱት ልክ የዘር ማዳበሪያ እንዳልጸደቀላቸውና በበቂ ሁኔታ እንዳልደረሳቸው የግብርና ጽህፈት ቤት ኃላፊዎች ተናግረዋል። ገብረ መስቀል ሙድ ይባላለሁ። የነባሪ ጭልጋ ወረዳ ግብርና ጽህፈት ቤት ኃላፊ እንደ ነባሪ ጭልጋ ወረዳ ግብርና ጽህፈት ቤት በዚህ ዓመት ይቀርብልናል ብለን ዕቅድ የተሰጠን ሀያ ሁለት ሺ አንድ መቶ ሰላሳ አንድ ኩንታል ነው። እስካሁን ወደ አስራ አምስት ሺ ሶስት መቶ ስልሳ ዘጠኝ ኩንታል በወረዳችን ገብቶ ወደ አስራ አምስት ሺ ሶስት መቶ የሚሆነውን እስከ ዛሬዋ ሰዓት ድረስ አሰራጭተናል። ሰለሞን ነጋ ይባላለሁ የምስራቅ ደንቢያ ወረዳ ግብርና ጽህፈት ቤት ኃላፊ ነኝ። በእኛ በወረዳ ደረጃ መቶ ሺ ኮንታል መዳበሪያ ነበር እቅድ ያቀር ነው እስካአሁን ድረስ የገባልን መዳበሪያ እና ያሰራጨ ነው ሰላሳ አራት ሺህ ሁለት መቶ ሰላሳ አራት ሄክታር ነው። ስለዚህ የእቅዳችን ኦልሞስት ሀምሳ ፐርሰንት ላይ ነው ያለን ማለት ነው። በያዝነው አመት የድርቅ መከሰቱን አስከትሎ በነባሩ ጭልጋ ወረዳ ብቻ ከዘጠኝ መቶ ስምንት ሄክታር መሬት በላይ የተዘራ ሰብል በመጥፋቱ ድጋሜ ስለሚዘራ ይህም ከእቅዳቸው በላይ ግብአት እንደሚያስፈልጋቸው የወረዳው የግብርና ጽሕፈት ቤት ኃላፊ ገብረ መስቀል ሙሌ ተናግረዋል። ዘጠኝ መቶ ስምንት ነጥብ ስድስት ሰባት አምስት ሄክታር የሚሆን መሬት ተገልብጦ በሌላ ሰብል እንዲሸፈን ሆኗል። ይህ ደግሞ ተጨማሪ ግብአትን የሚጠይቅ ነው። ስለዚህ ይህንም ግምት ውስጥ ያስገባ ተጨማሪ ግብአት የምንታይበትና የሚመጣበት ሁኔታ እንዲፈጠር ል የግብአት አቅርቦት በአንዴ ወደ ሀገር ውስጥ የማይገባ በመሆኑ በሂደት በተያዘላቸው እቅድ መሰረት ለወረዳዎች የማዳረስ ስራ እንደሚከናወን የገለጹት ደግሞ የማዕከላዊ ጎንደር ዞን ግብርና መምሪያ ኃላፊ አቶ ንጉሴ ማለደ ናቸው። ከወደብ ተነስቶ የአፈር ማዳበሪያው መሰረታዊ ህብረት ስራ ማህበር ከአርሶ አደሩ እጅ እስኪደርስ ድረስ በእጀባ ስለሆነ የሚሰራው እሱ ላይ ያለው ነገር ካልሆነ በስተቀር እነዚህ ወረዳዎች ላይ ኦልሞስት ከእቅዳቸው 68 ፐርሰንት በላይ የገባላቸው ወረዳዎች ናቸው ማለት ነው። የድርቅ ሁኔታው በአንዳንድ አካባቢዎች ለግብርና ስራው ፈታኝ ቢሆንም በተቻለ መጠን አስፈላጊውን ግብዓት ለማሰራጨት ጥረት ይደረጋል ብለዋል መምሪያ ኃላፊው። አሁን ባለው ደረጃ ላይ የዝናብ በሁሉም አካባቢዎች ላይ በቂ ዝናብ አልጣለም። አሁን ሰብል የተገለበጠባቸው አካባቢዎች ይኖራሉ። ለዚህ ተብሎ የተያዘ የአፈር ማዳበሪያ የለም። ግን ደግሞ ካለን እያጣጣምን፣ ግን ለነዚህ አርሶ አደሮች ልንደርስበት የምንችልባቸው ነገሮች ይኖራሉ። በማዕከላዊ ጎንደር ዞን በተያዘው የምርት ዘመን በስምንት ዋና ዋና የሰብል አይነቶች በኩታ ገጠም ለማምረት ማለት ታቅዶ እየተሰራ መሆኑን ከዞኑ ግብርና መምሪያ የተገኘው መረጃ ያመለክታል። የደን ሀብትን በመጨመር የአየር ንብረት ለውጥ የሚያደርሰውን ተጽዕኖ ለመቆጣጠር እየሰራ መሆኑን የምዕራብ ጎንደር ዞን ግብርና መምሪያ አስታወቀም። በዞኑ ከ890 ሺህ በላይ ችግኞች ለተከላ ዝግጁ መደረጋቸውን መምሪያው ገልጿል። በቀጣይ ማህበረሰቡና የሚመለከታቸው አጋር አካላት በችግኝ ተክላው እንዲሳተፉ ጥሪ ቀርቧል። ለኤልያስ ጋሻው ዘገባ መሰረት ባየ። ባለፉት ዓመታት በአረንጓዴ አሻራ መርሃ ግብር በቢሊዮን የሚቆጠሩ ችግኞችን በመትከል ውጤት የተመዘገበበት በመሆኑ በዘንድሮ ዓመትም ለመትከል ዝግጅቶች እየተደረጉ ነው። በምዕራብ ጎንደር ዞን በክረምቱ ከ890 ሺህ በላይ ችግኝ ለተከላ ዝግጁ መደረጉን የዞኑ ግብርና መምሪያ ገልጿል። ሀገር በቀልና የውጭ ዝርያ ያላቸውን ችግኞች እንደተዘጋጁ የዞኑ ግብርና መምሪያ ምክትል ኃላፊ አቶ ጤናው ፈንታሁን ተናግረዋል። አጠቃላይ ወደ አንድ ሚሊዮን የሚሆኑ ችግኞችን እናፈላለን ብለን አቅደን ወደ 895837 የሚሆኑ ችግኞችን ወይም 80 ፐርሰንት የሚሆነውን እቅዳችንን ማፍላት ችለናል ማለት ነው። 60 በመቶ የሚሆነው የተፈላው ችግኝ አገር በቀል የዚህን የኛን አግሮ ኢኮሎጂ መሰረት ያደረጉ ችግኞች ናቸው። 40 ፐርሰንቱ ደግሞ ኤግዞቲክ የሚባሉ እነዚህ የውጭ ዝርያ ያላቸው ችግኞችን ነው ማፍላት የቻል ነው። ለችግኝ ተከላ የሚሆን ጉድጓድ መዘጋጀቱን የተናገሩት ኃላፊው ከዚህ በፊት የተተከሉ ችግኞች ኢኮኖሚያዊ ጠቀሜታ እያስገኙ እንደሆነም ነው ያስረዱት። ቀድመን ለመቆፈር የተቸገርንባቸው አካባቢዎች ካልሆኑ በስተቀር ሰማንያ በመቶ የሚሆነው ወደ 8መቶ ሺህ 8መቶ 46 የሚሆን ጉድጓድ ተቆፍሮ ለተከላ ዝግጁ ሆኗል ማለት ነው። በ558 ሄክታር መሬት ላይ ተከላ ይደረጋል ማለት ነው። እንግዲህ ይሄ የመሬት ልየታ ስራው የተከላ ቦታ ስፍራው ይሄን ካርታ የማዘጋጀት ስራ ከአለፉት ሁለት ወራት የአጠናቀቅ ነው ስራ ነው ማለት ነው። በቀጣይ ማህበረሰቡና የሚመለከታቸው ሀገር አካላት በችግኝ ተከላው እንዲሳተፉ ጥሪ አቅርበዋል። ሰው በሚኖሩበት መኖሪያ ቤት የፍራፍሬ ችግኞችን የመትከን የደን ችግኞችን የመትከን እንትም እያደገን የመጣ ከዛም አልፎ ተርፎ በጋራ በወል በሚተከሉ ቦታዎች ላይም የራሱን አሻራ በማሳረፍ ነገር እያደገ የመጣ የማህበረሰብ አትሳትባል ማለት ነው። ስለዚህ ይሄን በደንብ አጠናክር ማስቀጠል በመንግስት ተቋማት በግብርና ተቋማት ውስጥ ያለን ሰዎች ይህን አጠናክር ማስቀጠል ይጠይቃል። በችግኝ ማፍላት ስራ የተሰማሩ ግለሰቦች የተለያዩ የችግኝ ዝርያዎችን ኮትኩተው ለተከላ ዝግጁ ማድረጋቸውንም ተናግረዋል። በስራው በኢኮኖሚ ተጠቃሚ እንደሆኑም አንስተዋል። እኛ መቼም ቢያንስ እየሰራንበት እየተለወጥንበት ነው ያለ ነው። በተደጋጋሚ እንግዲህ የተጀመርንበትም እንግዲህ አንድ ሶስት አመት እየሆነን ነው። ስለዛ ደግሞ እኛ በጣም እየተለወጥንበት ነው እየሰራን ነው ያለ ነው። እስካሁን ድረስ ያሳፈረን ነገር የለም። ተለውጠናል። በጣም ቆንጆ ነው። ከምናፈላቸው ችግኞች መካከል ማንጎ፣ ዘይቶም፣ ፓፓያ፣ አኬሻ፣ ሴኔጋል፣ ሽመል፣ ሚም ሌሎችንም እናፈላለን። ያው ዞሮ ዞሮ ይህን በመስራታችን ያው ለእኛ የስራ እድል ተፈጥሮልናል። በምዕራብ ጎንደር ዞን ባለፈው ዓመት ከተተከሉ 642 ሺህ በላይ ችግኞች ከ474 ሺህ በላይ መጽደቁን ከመምሪያው ያገኘነው መረጃ ያመለክታል። የጎንደር ከተማ አስተዳደር እንስሳትና አሳ ሀብት ልማት ጽፈት ቤት ከአደይ ፕሮጀክት ጋር በመተባበር በከተማ አስተዳደሩ ለወጣት ሴቶች የእንቁላል ጣይ ዶሮዎችን ድጋፍ አደረገም። ጫጩቶችን በመንከባከብ ኑሯቸውን ለመቀየር እንደሚሰሩ ድጋፍ የተደረገላቸው ሴቶች ተናግረዋል። ከ8600 በላይ ዶሮዎች ያሰራጨው ፕሮጀክቱ ለሴቶች ተጠቃሚነት እየሰራ መሆኑን አስታውቋል። ተጨማሪውን አዲስ አለማየሁ ያቀርበዋል። የጎንደር ከተማ አስተዳደር እንስሳትና ሳብት ልማት ጽሕፈት ቤት ካዴ ፕሮጀክት ጋር በመተባበር በከተማ አስተዳደሩ አምስት ቀበሌዎች ለተወጣጡ 574 ወጣት ሴቶች የእንቁላል ጣይ ዶሮዎችን ድጋፍ አድርጓል። በኢኮኖሚ ዝቅተኛ ገቢ ያላቸውን ሴቶች የድሉ ተጠቃሚ ማድረግ ተችሏል ያሉን በከተማ አስተዳደሩ እንስሳትና ሳብት ልማት ጽሕፈት ቤት የእንስሳት ምርት ተዋጽኦ ባለሙያ ወይዘሮ መሰረት ዋለ በድጋፉ ከ8600 በላይ ዶሮዎች ተሰራጭተዋል ብለዋል። 8610 በአምስት ቀበሌ መስፈርቱ ሁሉም አንድ አይነት ነው። የመለመሉትም የቀበሌ አመራሮች ናቸው የሚመለከታቸው አካላት በመለመሉት መሰረት ስልጠና ተከታታይ አምስት ቀን ስልጠና ወስደዋል። መጀመሪያ የኢንተርፕሪነር ስልጠና፣ ከዛ በኋላ ሙያዊ ስልጠና ወስደዋል። በከተማ አስተዳደሩ የተጀመረውን የሌማት ትሩፋት ዕውን ለማድረግ በወተት ሀብት ልማት በማርና እንቁላል ምርት የተሰማሩ ዜጎችን የመደገፍ ተግባር በትኩረት እየተሰራ መሆኑን ወይዘሮ መሰረት ተናግሯል። በዚህ ዘርፍ በአዲስ የተሰማሩ ወጣቶች ተጠቃሚ እንዲሆኑም የክትትልና ድጋፍ ስራ እየተሰራ ስለመሆኑ አንስተዋል። ያው እነዚህ ዶሮዎች የመጡት ተከትበው ነው። የአርባ ሁለተኛ ቀን ክትባት ተከትበው ዛሬ የሚሰራጩት በአርባ ስድስተኛ ቀናቸው ነው። ከዚህ በኋላ በዘጠና ቀናቸው ክትባት ይሰጣሉ። የእርባታ እዚህ በየቀበሌው ያሉ የእርባታና የጤና ባለሙያዎች ክትትል ያደርጋሉ። በዚህ መልኩ ያለውን ማናጅመንት ያስተካክላሉ። ሙያተኛ ል በየቀበሌው እነሱ ጋር አስተሳስረን ነው የሰጠነ። የእንቁላልጣ የዶሮ ድጋፍ ተጠቃሚ ከሆኑ ዜጎች መካከል ወጣት ማስተዋል ሙልጌታና ወጣት አበቄለሽ ማንደፍሮ ይገኙበታል። ወጣቶች በተደረገላቸው ድጋፍ ደስተኛ መሆናቸውን ተናግረዋል። ያገኙት የዶሮ ድጋፍ የለት ገቢያቸው ለመደጎም እንደሚያግዛቸው ተስፋ አድርገዋል። ዶሮች 15 ዶሮ ደርሶኛለኝ። እነዚህን 15 ዶሮች ደግሞ አሳድጌ እነዚህን ዶሮዎች ሽጬ ከፍ ሲሉልኝ አድጎ ሽጨ ወደ ሌላ ነገር እንድቀይር በተስፋ ጠብቃለሁ። አሁን የተሰጡት ዶሮች አስራ አምስት ናቸው። ግን አሁን እንቁላል 20 ብር ነው የሚሸጠው። ስለዚህ እነዚህ ሙሉ ለሙሉ ካደጉና በስነስርዓት ካሳደግኳቸው በጣም ትልቅ ለውጥ አለው። ከትልቅ ነገር ያደርሳል ከትልቅ ደረጃ ያደርሳል ብዬ ነው ማስበው። በአማራ ክልል ባሉ አስር ወረዳዎች መሰል ድጋፎችን እያደረገ መሆኑን የነገሩን በአመልድ ኢትዮጵያ ዴ ፕሮጀክት የጎንደር ክላስተር ክትትልና ግምገማ ባለሙያ አቶ አድጎ ስሜነ ፕሮጀክቱ ለሴቶች ተጠቃሚነት አበክሮ እየሰራ ይገኛል ብሏል። ሙያዊ ስልጠና ሰጠን ከሰጠን በኋላ የተለያዩ በየደረጃው የሚሰጡ ማይንድ ሴትፕ ስልጠናዎች አሉ። ያን ከሰጠን በኋላ ግብአቶችን እናቀርባለን ማለት ነው። ይህ ፕሮጀክት ለየት የሚያደርገው 80ፐርሰንቱ ለሴቶች ነው። ስራ እንደሌላቸው ታይቶ ፍላጎታቸው ታይቶ በፍላጎት መሰረት ይገባሉ ማለት ነው። በእንስሳት ሀብት የተሰማሩ ዜጎችን ተጠቃሚ ለማድረግ የተጀመረው ተግባር ተጠናክሮ እንደሚቀጥል ከጎንደር ከተማ አስተዳደር እንስሳትና ሀብት ልማት ጽሕፈት ቤት ያገኘ ነው መረጃ ያመለክታል። በአማራ ክልል ወልቃይት ጠገዴ፣ ሰቲት ሁመራ ዞን የሁመራ ፖሊቴክኒክ ኮሌጅ በተለያዩ መርሃ ግብሮች ያሰለጠናቸውን ተማሪዎች አስመርቋል። ኮሌጁ የዞኑን ማህበረሰብ የትምህርት ፍላጎት ለማሟላት እየሰራ መሆኑን አስታውቋል። መረጃው የዞኑ መንግሥት ኮሚኒኬሽን ነው። ቀጥሎ ይቀርባል። በቀለሚ ኢንስትራክተር ሰይፉ ሰለሞን በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን የሁመራ ፖሊቴክኒክ ኮሌጅ ለሶስተኛ ጊዜ ያሰለጠናቸውን 88 ተማሪዎች አስመርቋል። የኮሌጁ ዲን ኢንጂነር ጠጁ መሰለ ኮሌጁ በተለያዩ የሙያ ዘርፎች ስልጠናዎችን በመስጠት በርካታ ባለሙያዎችን ማፍራቱን አስረድተው የዞኑን ማህበረሰብ የትምህርት ፍላጎት እያሟላ መሆኑንም አንስተዋል። 135 አዲስ እና 209 ነባር ሰልጣኞች፣ በአጠቃላይ 344 ሰልጣኞች ተቀብሎ እያሰለጠነ የቆየ ሲሆን ከእነዚህ ውስጥ ተመራቂዎች በአይሲቲ 44፣ አካውንቲንግ ኤንድ ፋይናንስ 32፣ በኮንትራክሽን 12፣ በአጠቃላይ 88 ሰልጣኞች በአዲሱ እሳቤ ታሪክ ለም እየተመረቃችሁ ትገኛላችሁ። እንኳን ደስ አላችሁ፣ እንኳን ደስ አለን። ሙያና ቴክኒክ ኮሌጆች የማህበረሰቡን ችግር የሚፈቱ የፈጠራ ስራዎች የሚመረቱበት በመሆኑ ተገቢው ድጋፍ ሊደረግላቸው እንደሚገባ የዞኑ ዋና አስተዳዳሪ አሸተ ደምለው ተናግረዋል። የአማራ ክልል መንግስት እያደረገ ያለው ድጋፍ በሙያው የተመሰከረለት ትውልድ ለመፍጠር እንደሚያግዝም አቶ አሸተ አንስተዋል። የአማራ ብሔራዊ ክልላዊ መንግስት ስራና ስልጠና ቢሮ እነዚህ ኮሌጆች እንዲጠናከሩ የበኩሉ ሚናም እየተጫወተ ይገኛል። አሁን በኦንላይን ሲስተም ውስጥ በስራ ስልጠና ቢሮ በስራ ስልጠና ክህሎት ሚኒስቴር በአንድ ቋት ዳታቤዝ ውስጥ ተካቶ በዚህ ሲስተሙ እየተመራ ይገኛል። ስለዚህ የተቋሙ አንዱ ተሻግሮታል። ሚኒ ኔትወርኩ በአማራ ብሔራዊ ክልላዊ መንግስት ሆኖ ያጠናቀቀ ኮሌጅ ነው። ይሄ ኮሌጅ ነገ በዚህ የሚመረቁ የፎርጅድ የትምህርት ማስረጃም እንዳይኖርም አንዱ ይከላከላል። የተማረ የሰው ኃይል ለሀገር እድገት ወሳኝ መሆኑን የተናገሩት የአማራ ክልል ርዕሰ መስተዳደር አስተዳደራዊ ጉዳዮች አማካሪ አቶ ጥላሁን መኳንንት ናቸው። ተመራቂዎች ዘላቂ ሰላምና ልማት እንዲረጋገጥ የበኩላቸውን አስተዋጽኦ እንዲያበረክቱም አሳስበዋል። ከዚህ በላይ አካባቢያችሁን ለማገልገል አካባቢያችሁን አስተዋጽኦ ለማድረግ በተለይ ደግሞ በአካባቢያቸው የተገኘውን ሰላምና ዲሞክራሲ ነጻነት በማጽናትና በማራገር ትልቅ ኃይል ናችሁ ዛሬ ያገኛችሁትን የትምህርት ውጤት መነሻ አድርጋችሁ ተመራማሪዎች፣ የአካባቢ ችግር ፈቺዎች፣ በዘላቂ ልማት ትልቅ አቅሙ ናችሁ የምታገለግሉ ተመራቂ ሆናችሁ። ስለዚህ በቀጣይነት የሚጠበቅባቸው አደራ እና ኃላፊነት እንዳለ ይችን ሀገር ለማገልገል አካባቢያችሁን ለማገልገል የአካባቢያችሁን ችግር የምትፈቱ ተመራቂዎች ናችሁ። ስለዚህ ዛሬው ምረቃ የመጨረሻ አይደለም። መምህራን ከሚያደርጉላቸው ድጋፍ በተጨማሪ ጊዜያቸውን በአግባቡ መጠቀማቸው ለስኬት እንዳበቃቸው ከፍተኛ ውጤት ያስመዘገቡ ተመራቂዎች ገልጸው ባገኙት እውቀት ማህበረሰቡን ለማገልገል ቁርጠኛ መሆናቸውን ተናግረዋል። ሶስት ነጥብ ስምንት አራት ነው ያመጣሁት። ለዚህ ዋንጫ ተሸላሚ ሆኛለሁ። የወላጅና የመምህራን እገዛ በጣም ጥሩ ነበር። ጥሩ በመሆኑ ደግሞ ወደዚህ ደርሻለሁ። በማህበረሰቤ ለማገልገል ቆርጬ ተነስቻለሁ። ስሪ ፖይንት ሰበን አዎ አምጥ የተመረኩት ተመረቁት ማህበረሰብ ወጥቼ ባለኝ በተማርኩ በዲፓርትመንት ለማገልገል ዝግጁ ነኝ። ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር ተስፋ የጠገብ አብሬያችሁ ቆይታ አድርጊያለሁ። ጤና ይስጥልን